በዚህ በጣና ገዳማት አንድ ዋሻ ላይ ይጸሉ የነበሩ አንድ ባህታዊ አሉ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን እና እኚ ባህታዊ እንግዲህ ባህታዊ ማለት ለምሳሌ እዚህ ከኔ ጀርባ አበው መነኮሳት ታያላችሁ። መነኮሳት አሉ። መነኮሳት በገዳም ሚኖሩ፣ እንዲህ ባለ ገዳምም በሩቅ ባሉትም ገዳማት የሚኖሩ መነኮሳት ናቸው። ባህታውያን ደግሞ ገዳምም አይገቡ በስርዓተ ቤተክርስቲያን፣ ገዳም የሚገቡ አይደሉ በበረሃን የሚኖሩት አይታወቁ እና እውነተኛ ባህታዊና ሐሰተኛ ባህታዊ መለየ ከፈለጋችሁ እኔ ቆንጆ መለያ ነግሪያችሁ ይዱ ዛሬ ምን መሰላችሁ አንድ ባህታዊ አንተ ካወቅከው ባህታዊ አይደለም አለ እየሰማችሁ ነው ካወቅነውኛ ባህታዊ አይደለም ለምን ባህታውያን አይታወቁ መነኮሳት እንኳን የሚያገኟቸው በራእይ ለምሳሌ አባ መቃርስ አግኝቶታል አባ ጳውላ አይቶ ዋና አናግሮት መጣና፣ ምን አለመሰላችሁ? መነኩሴ አይደለሁም መነኩሴ ግን አይቻቃለሁ አለ። መነኩሴ አይደለሁም ምን አይቻቃለሁ? መነኩሴ እና እውነተኛ ባህታውያን ዓለም ላይ ያሉ ስማቸው ማን እንደነበረ ጭምር ይረሳሉ። ዓለማዊ ስማቸው የጠፋቸው ዓለም ላይ እንዴት ነው፣ ፀሐይ ይወጣል፣ አሁን ንጉስ ይነግሳል እንደ ድሮ እንዴት ነው ብለው ነው የሚጠይቁት። ምንም ከዓለም በፍጹም የተለየ ዓለሙን መስሎ ባህታዊ የሚሉ ሰዎች አትመኑ ማለት ነው። በሌላ ቋንቋ ገብቷችኋል። አሁን የኛ ሕዝብ ማንም ተነስቶ ጸጉሩን ካሳደገ ይቀበላል። እኔም አሁን ትንሽ ብጨምር እርግጠኛ ነኝ ትከተሉኛላችሁ። ናቸው። የቀበሌ ቤት ይዞ እንዴት ባህታዊ ይሆናል? ሰው መሃል ከተማ ውስጥ አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለው ሰብስክራይብ አርጉ የሚል ማለት ነው። ጉድ ነው። እስቲ የዛሬ የሶስት ወር ዓለም ያልፋል ብሎ ትንቢት ይናገራል ግን ሰብስክራይብ አርጉ ይላል። ዓለም ካለፈ ለምንድን ነው ሰብስክራይብ የምናደረገው? በሰማይ ልናየ ሆኑ መቀለጃ ለናል። በእውነት ከዚህ ይጠብቀን እግዚአብሔር። እና እውነተኛ ባህታዊ ነው ይሄ የምላችሁ፣ በዋሻ ውስጥ ሆኖ ሲጸልይ አንድ አባት ይመጣሉ። እኚህ አባት በጀልባ ተሳፍረው ስቲዚሽ ደሴት ላይ ትንሽ አረፍ ልበል ብለው አረፍ ሊሉ ሲገቡ ድምፅ ሰው ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል እያልጎመጓመ፣ ቀረብ ሲሉ በጣም ያስፈራ ሰው ገረማቸው። ጸሎቱን ግን ሲሰሙ ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ ምናት በላይ ብትውናው ይገርማል። ምናኔው ይገርማል። ጸሎቱ ግን ያስደነግጣል። ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱት። መጣ ተሳለመ መስቀል ማነ እንዴት? እነዚህ ምን ትሰራለህ? እንደዚህ ነው። ስንት ዓመት ወደ? ይህን ያህል ጥሩ ነው ያለ የያዝከው፣ ነገር ግን የምትጸልየው ጸሎት በጣም ይከብዳል። ምን ነው አለ። አትማረኝ የሚል ጸሎት ኬት ነው ያመጣሁ? አይ አንድ መነኩሴ መተውን ያስተማሩኛል። አይ ሰይጣን የተጫወተባሉት ሰይጣን መነኩሴ ነይ ብሎ መቶ የውሸት ነገር አስተምሯል፣ እና ምን ብዬ ልጸል ያለ አባታችን ነው ይበላል። አላውቅም አለ። ቅድስና እንጂ እውቀት የለውም አላውቅም ማለት እውቀት ያስታበያል ፍቅር ግን ያንጻል ይላል ቅዱስ ጳውሎስ። አይ ገረማቸው። ቁጭ አድርገው እኔ እናንተ እናንተ የምናውቀውን አቡነ ዘበሰማያት ቁጭ አድርገው አስተማሩት። አባታችን ሆይ በሰማያት የምትኖር ስም ይቀደስ፣ መንግሥት ትምጣ። በደንብ አስጠኑት። ከዛ ሲችለው በልበቃኔ ሌን ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ። ቆሞ ሸኛቸው እጁን እያወዛወዘ በጣም ደስ ብሎት በፍቅር አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን፣ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብሎ ጠፋበት። ቆይ ልመልሰው፣ በሰማያት የምትኖር ስምህ ይቀደስ ጠፋበት። ቢለው ይሰራው ቢያሉ አይ እኚህ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና፣ ስም ይቀደስ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው በምን ላይ ነው ሮጦ አይሰማም ሲያዩት ውሃ ላይ እየሄደ ነው። እሳቸው ምን ላይ ነው ያሉት? እና ስም ይቀደስ ብሎ ምንድን ነው ሲላቸው በሌኒ ወንድም እንደ ድሮ አትማረ ይበለቀጥላሉ እግዚአብሔር ጸሎቱን ሰምቶታል። አልሰማውም? ሰምቶታል። ለምንድን ነው የሰማው መሰላችሁ? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገው ነው። እግዚአብሔር ለማለት የፈለግነውን ይስማን። አሁ ልባችን ውስጥ ያለውን ድረስ ጠልቆ ነው የሚሰማው። ከጥልቁ ጠራው እንዳለ ነብይ እግዚአብሔር ዳይት ማለት ነው እና ይህ ወንበዴ ጌታ ሆይ በመንግስት አስበኝ ባለው ጊዜ ፈጥኖ የመለሰ መድኃኔ ዓለም ክርስቶስ የሁላችንን ጸሎት ፈጥኖ ይስማን። ሀገራችንን ቤተክርስቲያናችንን ሰላም ያድርግልን። የሰማነውን በልቡናችን ጽላት ይጻፍልን።